እንኳን ደህና መጣችሁ። በዛሬው ሙቪ ሪካፕ በምናየው በ2009 የተለቀቀውን ኮሜዲ አስቂኝ የሆነ ሲምቦል የተባለን ፊልም ይሆናል ማለት ነው። እስከ መጨረሻ አብራችሁን ቆዩ። አንድ ጃፓናዊ ሰውዬም ቢጃማ ብቻ ለብሶ አንድ ሙሉ በሙሉ ዝግት ያለ ክፍል ውስጥ በድንገት ይነቃል ማለት ነው። ይህም ሰው ግራ በመጋባት አካባቢውን በሚያይበት ሰዓት አንድ አደናጋሪ የሆነ ምልክት በሩቅ ይመለከታል። ከዛም የዚህን እንግዳ ነገር ጫፍ በሚነካበት ሰዓት ትንንሽ እንግዳ የሆኑ ፍጥረታት በድንገት ከግርግዳ ውስጥ መፍለቅ ይጀምራሉ። ትንሽም ቆይተው ተመልሶ ወደ ቦታቸው ይመለሳሉ። በዚህ ግራም በመጋባት እጁን ያሸታል። ምንም አይነት የተለይ ሽታ ባይኖረውም በድንጋጤ መጮህ ይጀምራል። ከዛም በኋላ እንዲረዱት ብዙ ልመና ማድረግ ይጀምራል። ማንም የመጣለት ሰው የለም። በተደጋጋሚ የተለያዩ ጫፎችን በመንካት ምን ሊፈጠር እንደሚችል ማየት ይጀምራል። ከዛም በድንገት የተለያዩ ቁሳቁሶችን መሬት ላይ መውደቅ ይጀምራሉ። በመቀጠልም ያን ጫፍ በሚነካበት ሰዓት ብዙ የጥርስ መፋቂዎች ይወጡለታል። ከዛ በኋላ በመቀጠልም ሌላ ጫፍን በሚነካበት ሰዓት ድንገት መኪና ይወጣና እግሩን ይመተዋል። በዚህም ከፍተኛውን ህመ የሚሰማው ነው ይጮሃል። ከዛም በድንገት ያ በተደጋጋሚ የሚነካው ነገር በድንገት ወደ ቂጥነት ይቀራል። ከዛም ከፍተኛው ነፈስ ይወጣል። በጣም በሚገርም ሁኔታ ብዙ እቃዎችንም ሰብስቧል። ድንገት ምፉኛ አንስቶ በሚወረውርበት ሰዓት ሱሺ የተባለ ምግብ በቀዳዳ ይሰጠዋል። ቢሆንም ግን ማባያ ሶስት ስላልሰጠው በተደጋጋሚ የተለያዩ በተኖችን በመንካት ይሞክራል። ከዚህም በመቀጠል ደጋግሞ ይነካል። ተጨማሪ ብዙ ሱሺዎችን ያገኛል ማለት ነው። ከዛም በሚቀምስበት ሰዓት ጣፋጭ ነው ያገኘዋል። ምግቡን ከጨረሰ በኋላ ውሃ ይጠመዋል። የተለያዩ በተኖችን ቢነካም ውሃ ላይ ያገኛ አልቻለም። በዚህም በጣም ይበሳጫል። አሁንም በተደጋጋሚ በሚነካበት ሰዓት ድንገት መነጽር ይወድቅበታል። መነጽሩን አንስቶም ያደርገዋል ማለት። ከዛም መነጽሩ በፈጠረለት ቀለም በመደሰት ዳንስ መደነስ ይጀምራል። በድንገት የሚሆንበትን ሲነካ ይጨለምና ከዛም ከትልቅ ጌጥ መሳይ ነገር ውስጥ ፈስ ነገር ይወጣል። ከዚህም በመቀጠል መጽሐፍ ያገኛል። በመጽሐፉም በጣም ተደስቶ ተመስጦም በማንበብ ይጨርሰዋል። መቀጠልም ሌሎች መልክቶችን በሚነካ ሰዓት ሌሎች መጽሐፎችንም ያገኛል። በጣም በመገረም ሌሎች ተጨማሪ በተኖችን ይነካል። ሌሎች መጽሐፎችን ያገኛል። ከዛም በድንገት አንዱን በተን በሚነካበት ሰዓት ከኋላ በር ይከፈታል። ከዛም ሳያስቦ ደግሞ ይነካና ይዘጋዋል። ከዛም በዚህ በድንጋጤ የትኛው ምልክት እንደነካ ይጠፋበትን። ከዛም አንዱን በተን በሚነካበት ሰዓት በድንገት የሆነ ሰው የሮጦ መምጣት ተመልሶ እዛው መረራት ይጀምራል። እዛም በሩን የከፈተለትን በተን በድንገት ያገኘዋል። በጣም በመደሰትም ሮጦ ለመውጣት ሲሞክር በድንገት ፊቱ ላይ ይዘጋበታል። በዚህም በጣም ይበሳጫል። በስተ መጨረሻም በሩ የሚከፈተው በተኖርታች ዝቅ ባለበት ሰዓት እንደሆነ ይረዳል። የተለያዩ ሙከራዎችን በማድረግ ይሄን ለማሳካት ይሞክራል። የተለያዩ ሙከራዎችን ቢያደርግ ሊሳካለት አልቻለም። እዛም በጣም አስቂኝና የተለያዩ ሙከራዎችንም አደረገ። ሆኖም ግን እንዳሰበው ሊሆን ለት አልቻለም። በዚህም ግራ የተጋባው ሰው መጨረሻም ላይ የተረዳው ነገር ቢኖር እነዚህ ሙከራዎች ውጤት አልባ እንደሆኑና የሚፈልገው ነገር ያችን በተን ዝቅ አርጎ ርታች መያዝ እንዳለበት እንደሆነ ተረዳ። የተለያዩ ሙከራዎችንም አደረገ። ይችን በተን ዝቃርጎ ለማስቀመጥ መቀጠል በተኑ ዝቃርጎ ለማስቀመጥ ያሰበበትን ስራን በሆነ ነገር ለመሙላትና ጥንካሬ እንዲጨምርለት ለማድረግ ሞከረ። ውሃም እንዲጨምርበት ያስብ እንዳሰበው ሊሆንለት አልቻለም። ተስፋ መቁረጥም የተለያዩ ሱሺዎችን እዛ ውስጥ ይሞላል። ሱሺዎችም እንስራውን በጣም ከባድ ያደርጉታል። ስለዚህም እነዚህን ሱሺዎች በጣም በሚያስገርም ሁኔታ ቻይና ፒከሮች ማውጣት ይጀምራቸዋል አንድ በአንድ ከዛም በስቴጅ መጨረሻ በጣም አድካሚ ሁኔታ ተሸክሞ አውጥቶ እዛሽ በተን ላይ ለማስቀመጥ በሚሞክርበት ሰዓት አስገራሚ ነገር ያጋጠል። ተሳስቶ አንድ በተን በሚነካበት ሰዓት የአፍሪካዊ ትራቪ ይመጣና እንስራውን ይሰብርበታል። በዚህም በጣም የተደነግጠውና ና የተናደደው ሱዬ ሌሎች የተለያዩ ሙከራዎችን ማድረግ ይጀምራል። ከዛም ከብዙ ሙከራ በኋላ ያችን በተን ያገኛታል። በሱሹም ሙሉ በሙሉ በተኑ ቢሸፍነውም በተኑ ተመልሶ ራሱ በራሱ ይወጣል። በጣም የተለያዩ ሙከራዎችን ያደርጋል። ከዚህም በመቀጠል በተለያዩ ሙከራዎች ስለደከመ ፔንኪለር በመጠቀም ራሱን ለማረጋጋት ይሞክራል። የውሃ በተን ለማግኘት ብሎ የተለያዩ በተኖችን በሚነካበት ሰዓት ድንገት ረጅም ገመድ። ከዚህም በመቀጠል አንድ ሀሳብ መጣለት። ገመዱን ይዞ በሩ ሳይዘጋ በፊት በበሩ በኩል መሽሎክ እንዳለውም ሆነለት። ሆኖም ግን በሩ ቁልፍ ነበር። ሲመለከትም በጣም ደነገጠ። በዚህም የተነሳ ቶሎ በሩ ሳይዘጋ ለማምለጥ ሞከረ። ተሳካለት። ጀርባውን ትንሽ መጥቶታል። በዛም በጣም አዝኖ እየተበሳጨም ነበር። በተኑን ነክቶት ቁልፉንም በተመሳሳይ ሰዓት መያዝ በጣም ከባድ ሆኖበታል። በዚህም ግራ የተጋባው ሱዬ የተለያዩ ሀሳቦችን ለማምጣት ሞከረ። ግራ በመጋባትም የተለያዩ በተኖችን እየነካ ሙከራውን ማድረጉን ቀጠለ። አሁንም የመጨረሻ ሙከራውን እያደረገ ነው የትኛው በተን እንደነገራ በመጋባት ላይ ያለ አንድ አስገራሚ የሆነ አውሬ ከግድግዳ ውስጥ በመውጣት ያስደነግጠዋል። በመጨረሻም በተናው በሚነካበት ሰዓት ቁልፏን ያገኛታል። ከዚህም በመቀጠል የተለያዩ ሙከራዎችን ማድረግ ይጀምራል። ምልክትም በተኑ ላይ በማድረግ ሙከራውን ማድረጉን ይቀጥላል። በድንገትም ያ አውሬ መጥቶ ያስደነግጠዋል። አሁንም ግን ተስፋ አልቆረጠም። በገመዱ ላይ ሆኖ ያን በተን ለመንካትና በተመሳሳይ ደግሞ ቁልፉንም ለመያዝ ሞከረ። ሆኖም ግን አልወልነትም በመጨረሻም ላይ ተስፋ ቁርጦ ተኝቶ ያለ ፕላንደር ይመለከታል። ስለዚህ ፕላንደሩን በመጠቀም በተኑን አንድ ላይ በመንካት ቁልፉን እንዲታርጎ እንደሚይዘው ተደጋጋሚ ሙከራዎችን ያደርጋል ማለት ነው። በስተመጨረሻም ተሳክቶለት ቁልፉን ይዘዋል ማለት ነው። በዚህም በጣም ደስተኛ ይሆናል። ከዛም ቁልፉን በመጠቀም ለመክፈት ሙከራ ያደርጋል። ቢሆንም ግን አልሆነለትም። በጣም በመገረም ወደ ላይ ቀና በሚልበት ሰዓት ተጨማሪ ሌላ ቁልፍ አለ። በዚህም በጣም በመደናገጥ ሮጦ ለማምለጥ ይሞክራል። ጀርባው እንደምታዩት አንዴ ይለዋል ማለት ነው። በዚህም በጣም በመበሳጨት በመጮህ ይጀምራል። ከዚህም በመቀጠል በድንጋጤ አንድ በተን በሚነካበት ሰዓት አንድ ጥቁር አፍሪካዊ ግንባሩ ላይ ሶስት ዲጂት ያለበት ይወጣል። ቁጥሩም ቁልፍ ላይ ካለው ቁጥር ጋር ሲያመሳስለው ትክክለኛ እንደሆነ ያውቀዋል ማለት ነው። በመቀጠል እያንዳንዱን ቁጥር እየሞላ እየወጣ ተመልሶ እየገባ እየወጣ ይሞክራል ማለት ነው። በስተመጨረሻም መጨረሻም ቁልፉ ተከፈተለት። በዚህም በጣም ደስተኛ በመሆንና በመገረም ውጭ ላይ ምን እንዳለ ቀስ ብሎ መመልከት ይጀምራል። በድንገትም በሩ ይዘጋበታል። የሆነም ግን በጣም በሚያስደንቅ ሁኔታ በሩ ሙሉ በሙሉ ዝግ የሆነ ክፍል ውስጥ ይከተዋል። የድሮ ትውስታውንም በማስታወስ በጣም ይበሳጫል። እንደ አሁኑ አይነት ዝግ ያልሆነ ክፍል ውስጥ የሚፈልገው ነገር የሚያገኝበት እንደሆነና ያን ነገር ደግሞ በአግባቡ እንዳልተጠቀመ ሲያስብ በጣም ያዝናል። ከዛም በድንገት እያሰበ እያለ ከዛም ግርግዳው እንደዚህ የሚከፈት መሆኑን ያውቀዋል ማለት ነው። በግርግዳውም በኩል እየሮጠ ለማምለጥ ይሞክራል። እየሮጠ ለማምለጥ የሚሞክርበት ሰዓት ብዙ በሮች ያጋጥሙታል። በነዚህ ብዙ በሮችም በጣም በፍጥነት እየሮጠ ለማምለጥ ይሞክራል። በስተ መጨረሻም እንደዚህ አይነት ባዶ ክፍል ውስጥ ራሱን ያገኘዋል። በተጨማሪም በሌላ ሲን ደግሞ ስጋርት ማን የተባለ አንድ ቦክሰኛ ቁጭ ብሎ ይታያል እና ሚስቱና አያቱ ቀጣይ ስለሚኖረው የቦክስ ግጥሚያ እየተነጋገሩ አብረው ቁጭ ብለው እየተመካከሩ ይገኛሉ ማለት ነው። እሱም ቀጥታ ከእህቱ ጋር አንድ ላይ ወደ ቦክስ ግጥሚያ ክለብ መሄድ ይጀምራል ማለት ነው። እንዲሁም ትምህርት ቤት ላይ አንቶኒ የተባለው ልጅ ስካርጎ ያሸንፋል በማለት ቤት በማድረጉ ጓደኞቹ ያበሽቁታል። እዛም አያቱና ሙሉ ቤተሰቡ የእሱን ግጥሚያ ለመመልከት ቀጥታ ወደ ቦክሱ ስታዲየም መሄድ ይጀምራሉ ማለት ነው። ወደ ውስጥም በሚገቡበት ሰዓት ትንሽ ቦታ ያገኙና እዛ ጋር ቁጭ በማለት የቦክሱን ግጥሚያ ሲጀመር መመልከት ይጀምራሉ። እዚህም በመቀጠል የሱ ተጋጣሚዎች ሱፐር ዲመን እና ተኪላ ጆ አንድ ላይ በመሆን መግባት ይጀምራሉ። እንኳን ድብድቡ አንድ ለአንድ ቢሆንም ለሁለት ገብተው የስካርጎን ጓደኛ ድብና ድርገው ይቀጠቅጡታል። የስካርጎ ጓደኛ ከፍተኛ የሆነ ውጥረት ውስጥ ይሆናል። በመጨረሻ እስካርጎ እንዲገባና እንዲገጥማቸው ይጠይቁታል። ከዚህም በመቀጠል እስካርጎ ማንን መቀጥቀጥ ይጀምራሉ። በድንገት እስካርጎ ማን ከፍተኛውን ጉዳት እየደረሰበት እያለ በዛ ሩም ውስጥ የሚገኘው ሰው ይበተን ይነካል። በዚህም ጊዜ የስካርጎ ጭንቅላት ድንገት በማይታወቅ ሁኔታ እንደዚህ ረዝምና ሁለቱንም ተጋጣሚዎችን ያሸንፋቸዋል። ተጨማሪ ምንሱ ይበተንም በሚነካበት ሰዓት እስካርጎ የቀሩትን ተጋጣሚዎች በቴስታ የመታ ፌንት ያስነቅላቸዋል እንዲሁም ደግሞ የተለያዩ ያልተለመዱ ነገሮችን ማድረግ ይቀጥላል። በተመሳሳይ ሁኔታ እንዲሁም ደግሞ ሌላ ኮንሰርት ላይ ይህ ሶዬም በተኖችን በሚነካበት ሰዓት ብዙ ያልተለመዱ ነገሮች የተለያዩ ኢቨንቶች ላይ መፈጠር ይጀምራሉ። ሶዬ የሚነካቸው በተኖች የተለያዩ ዓለም ሀገራት ላይ የተለያዩ ነገሮችን ይፈጥራሉ። ይህም ሶዬ ቀና ብሎ በድንገት በሚመለከትበት ሰዓት ብርሃን ይመለከታል። ብርሃኑ ዙሪያም እንደ መላእክት አይነት ነገር የበረረ ሲንቀሳቀስ ይመለከታል። ዚህም በተጨማሪ በተኖችን ከመንካት ይልቅ በተኖችን በመጠቀም ወደ ላይ መውጣት ይጀምራል። እንዲሁም የሱ ወር ላይ በወጣ ቁጥር አለማችን ላይ የተለያዩ አይነት ክስተቶች ይፈጠራሉ። ዞኖች ይወድቃሉ። ሰዎች እርስ በርስ ይደባደባሉ። ተፈጥሮም ላይ ከፍተኛው ቀውስ ይፈጠራል ሲፈጠራል የሰው ልጆች የተለያዩ አይነት ነገሮች ማስተናገድ ይጀምራሉ። እንዲሁም ከፍታ በጨመረ ቁጥር እድሜውም የጨመረ ጸጉሩም የጨመረ ጺሞቹም የጨመረ ይሄዳሉ። በድንገትም የሱ መንሳፈፍ ይጀምራል። በሚንሳፈፍበትም ሰዓት ብዙ ነገሮች መመልከት ይጀምራል። ሁኔታው ያልጣሙ ሲሆይ በጣም መጨነቅና መጮ ይጀምራል። እጁን ባንቀሳቀሰና እግሩን ባንቀሳቀሰ ቁጥር ወደ ላይ መምጠቅ ይጀምራል። ወደ ብርሃኑም በጣም የቀረበ መጣ። በስተ መጨረሻም ጫፍ ላይ በሚደርስበት ሰዓት ትልቅ የበተ ምልክት ያገኛል። ይህን የበተ ምልክት የወደፊቱ የሚመጣው የአለም ጊዜ ይሆናል ተብሎ ይገመታል። እንዲሁም ተጨማሪ ቪዲዮችን ለማየት ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። መልካም ጊዜ ይሆንላችሁ።